ከቤት ጋር ይጋጫሉ እና እሷ ማትጋጩ ሰው አለ እንዴ? ሰው ራሱ ከግርግዳ ጋር መጀመሪያ። እንደዚያ የጓጓሽለትን ቀለበት ሳደርግልሽማ ማየት አለባት። ቀለበት። አሁን ሂጂና ቤቱን አስተካኪ። እኔ ሰርፕራይዝ ላደርጋት ነበር፣ አንቺ ግን በጣም ረብሽ። ፅናት፣ ምን ሆነሽ? ፅናት፣ ስልክሽ ነው ልቤን ሰበረው። አባባም ነው የአንተ ጓደኛ ኪሩቤ፣ ልቤን ሰበረው ፅናት አልገባኝም ምን ላይ የተፈጠሩ ለቤቲ ቀለበት ሊያደርግላት ነው? ምን ኪሩቤል፣ በምንም ተአምር ይሄን ነገር ያደርጉ ካላበደ በስተቀር በምንም ታምር ይሄን አያደርጉም። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ሰላም ብያለሁ። ባላችሁ በሰላማችሁ ይብዛ። ዛሬ እንግዲህ ጽና ድራማ በክፍል አርባ አምስት መተናል ማለት ነው። ቤቲ ፍላሹን አትተዋለች ልብሷን እያረጋገፈች ስትፈልገው ነበረ፣ ልታገኘው አልቻለችም። እናም አንድነት በማለት በኃይለ ቃል አንድነትን ወደ እሷ እንድትመጣ ትጠራታለች። አንድነትም ወደ እሷ ሄዳ አቤት ብላ ስትጠራት ቱቦውን ከላይ እስከታች ፈትሹ፣ ፈልጊ የጠፋውን ፍላሽ በማለት ስታዛትም ነበረ። እንዴት ብዬ ነው ከየት ብዬ ነው የምፈልገው ስትልም ነበረ። ድጋሚ እንግዲህ በባለፈው የ እርቃን ፎቶ እንግዲህ ወደ ቤቲ እንዲደርስ ያደረገችው አንድነት ነች እና ድጋሚ እሱን ነገር ታደርጊያለች ስትላት እኔ ማድረግ አልችልም ማለቻት። ሂጂ ከዚህ ውጪ ከፊቴ ጥፊ ስትላትም ነበረ። አንድነትም ከፊት ለፊቷ ሄደች። በእንደዛ እንዳለ በጣም ቤቲ ተናደደች ማለት ነው። በሌላ በኩል ኪራ ውጭ ውጭ ወጥቶ እንግዲህ ውጭ በር ለበር ነበረ ማለት ነው። ያ ቤቱም እየደበረው እያስጠላው ስለነበረ እናም ሀኒ ጎረቤቱ ታገኘዋለች ማለት ነው ። ከዛ ከሀኒ ጋ ሰላም ተባባሉ ። ሃኒ እንግዲህ እናቷ ታማ ብዙ ጊዜ በሐኪም ቤት ነበር የቆየችው እና ከሐኪም ቤት ወጥታ ወደ ቤቷ ስትመጣ መንገድ ላይ አግኝታው እንግዲህ ያው ጎረቤቱም ስለሆነች ስለሚቀራረቡም ሰላምታ ተጠያየቁ ማለት ነው እናቷ እንዴት እንደሆነችም ሲጠይቃት ነበረ ። እሷም እንግዲህ ሁሉ ነገር መልካም እና ሰላም እንደሆነ እናቷም ተሽሏት ከሐኪም ቤት ወደ ቤት እንደመጣችም ነገረችው ማለት ነው ። ምን እየሰራክ ነው እዚህ? ምንድን የሚያንጎራድድ ከውጭ ለውጭ ስትለውም ነበር። አይ አየር ለመውሰድ ብዬ ነው ሲላትም ነበር። በዛ መሀል ቤቲ መጣች። ቤቲም እንግዲህ ሰላም ተባባሉ። የኪራ እጮኛ ነኝ አለች በማለት ግራ ተጋባት፣ ሀኒ ማለት ነው። ኪራ እየሰማሀት ነው የምትለውን ነገር ስትልም ነበረ። ሀኒ ያንቺ ደክሞ ሻል፣ ሂጂና፣ ረፊቴ አረፍ ብይ ሲላትም ነበር። አይ ሳይሻል አይቀርም እንደውም ደክሞኛል እምሄድበት አለኝ በማለት እንግዲህ ትታቸው ትሄዳለች ማለት ነው። ከዛ ኪራ ግን አንቺ ሁሉን ነገር ልወቅ ማናት ምናምን ነገር ብላም ምጠይቃ ነበረ ቤቲ ማለት ነው። በቃ አንቺ ሁሉን ነገር ካላወቅኩ ነው ሲላትም ነበረ ማለት ነው። ከዛ እንደውኔስ ለአንቺ ስል ወዴት ልሂድ? በቃ በሊቢያ ልሂድ እንደ ወደ ሊቢያ ብን ብዬ ልሂድ እንደያለ በጣም እየተናደድባት ከፊት ለፊቷ ተነስተው ሄደ ማለት ነው። ችግር የለውም ሂድ፣ ትመጣለህ በማለት እንግዲህ ቤቲ ጠንታማ አልሰጣትም በእንደዛ እንዳለ እንግዲህ ምሩዬ እና ጽናትዬ እቤት ቁጭ ብለው ያወራሉ ማለት ነው። ስለ ቤቲ በጣም እየተገረመች እና እየተደነቀች እንደው ራሷን ምጣለች ከሳች ደግሞ እዚህ እኮ ከመጣች በኋላ በጣም አለቀች እኮ። እንደው ምን ጉድ ናት እንደው ቤቲ ምን ጉድ ናት ስትልም ነበረ እንግዲህ ምሩዬማ ማ የሷ እኮ የጤና እኳ የጤና አደለም ቤተሰቦቿ፣ ምን አለ እንደው ወደ ጸበል እንኳን ቢወስዷት ስትልም ነበረ ጽናትዬ፣ ቤቲ አይ የሷ እኮ የሰላምነት እራሷ እኮ በሽታ ናት ስትልም ነበረ። የጤንነት ኳረለም የሷ ምናምን እያሉ እንግዲህ ስለ ቤት አንዳንድ ነገር ሲያወሩም ነበረ። በእንደዛ እንዳለ እንግዲህ ሃኒ ወደ ነ ጽናት ጋር መጣች ማለት ነው። ከዛ ጽናትየም እንግዲህ ሃኒ መምጣቷን ስታወቅ ወደ ነ ሃኒ ጋር ወደ ሳሎን ሄዱ ማለት ነው። እናም በዛ መሃል ግን ምሩዬ ሀኒ የምትባለዋን ማወቅ ትፈልግ ነበር ስለ እሷ ዝና፣ ስለ እሷ ጥሩነትን ብዙ ጊዜ በተደጋጋሚ ሲነገራት ነበር እና እሰይ እነሆ ዛሬ በቃ ሀኒ የምትባለዋን ላውቃት ነው ስትልም ነበረ። በእንደዛ እንዳለ ሰብሰብ ባሉ ሳሎን ምሩዬም ተዋወቀቻት ሀኒን ከነባለቤቷ። ጽናትዬም ያው ሰብሰብ ብለው እያወሩ ነበረ። በእንደዛ እንዳለ እንግዲህ ኪራም ተኝቶ ነበር እና ወደ እነሱ ተቀላቅሎ አንድ ላይ ሲጨዋወቱ ነበረ። በዛ መሃል ግን ኪራ ሰላምነት ተነስቷል። ጽናትም በኪራ ሰላሙ በመነሳቱ ስታስብ ነበረ በውስጧ እንደው ለኔ ብለክ ነው አደል እንደዚህ የምትሆነው እንደው ምን አይነት ችግር ቢገጥም ነው እያለች እንግዲህ እሷም በሀሳብ በጣም ተውጣ ተጓዘች። ሰው አጠገቧስ ካለ ድረስ እስክትረሳ ድረስ ማለት ነው። እናም እንግዲህ ምሩነች እንደውም ቀስቀስ አድርጋ ወደ ራሷ የመለሰቻት ማለት ነው። በእንደዛ እንዳለ ምሩና ሀንዲም ጥሩ የሆነ ትውውቅ አደረጉ። በዛ መሀል እንግዲህ አንድ ላይ ሰብሰብ ብለው እንግዲህ ኪራ እና ፅናት ጎን ለጎን ጥንዶቹም፣ ሀኒ ከባለቤቷ ጋር ጎን ለጎን ቁጭ ብለው ባሉ ሰዓት እንግዲህ ተደጋግፈው ፍቅር ፍቅር ሲያጫውታቸው ነበረ። እነ ኪራም ሲያስመስሉ ነበረ ማለት ነው። በዛ መሀል ቤቲ መጣች። እንዴ ማሳጅ ቤት ተጀመረ እንዴ ስትልም ነበረ። ያው ሀኒዬም እንግዲህ ቀልጠፍ ያለች እና ንግግር ጨዋታ ትችላለች እና አንቺም ትችያለሽ መቀላቀል ጥንድሽ ስትላትም ነበረ። ከዛ እነማናችሁ ብላ ስትጠይቅ ነበረ ቤቲም ማለት ነው በእንደዛ እንዳለ እንግዲህ ራሷን አስተዋወቀች፣ ቤቲ ማለት ነው። የኪራ ጮኛ ነኝ፣ ከዚህ በፊት የሆነ ግጭት ነበረብን፣ አሁን ላይ ግን እሱ ነገር ተስተካክሎ ፍቅራችንን አድሰናል በማለት ተናገረች ማለት ነው። ከዛ ቤቲ ቤቲ ቤቲ ቤቲ ነች እንዴ? በማለት እንግዲህ ጽናት እየንጠየቀቻት ሀኒ ማለት አዎ ቤቲ ነች ምን ነው ታውቂኛለሽ እንዴ ስትላት ነበር አዎ አውቅሻለሁ በጭራቅነትሽ ስትላት ነበረ ምን አልሽ አንቺ ስትላትም ነበረ ቆይ ቀስ ሰከን በይ ሴት ልጅ ረጋ ብላ ሰከን ስትል ነው የሚያምርባት በማለትም እንግዲህ የሀኒ ባለቤት ለቤቲ አንዳንድ ምክሮችን ሲለግሳት ነበረ እናም የሰው ፍቅረኛ ሞች አየክ ይተጋከታሉ የእኔ ግን ዝም ብሎ ይመለከተኛል ስትል ነበረ ቤቲ ማለት ነው። በእንደዛ እንዳለ እንግዲህ ፅናትዬን ብድግትል እና ወደ ክላሷ ትሄዳለች። አንድም ተከትላት የሆነውን ነገር ሁሉ አንድ በአንድ ንገሪ ስትላትም ነበረ። ነገረቻት የሆነውን ነገር እኔ ኪራ የሆነውን የገጠመውን ችግር ላውቅ አልቻልኩኝም ነገር ግን እሱ ነው ቤት ያመጣት ስትልም ነበረ። በዛ መሀል እንግዲህ እስኪ ለማንኛውም ከጎንሽ አለው እንዴት እንደዚህ ሊሆን ቻለ በማለት እንግዲህ ሁሉም አሳስቧቸዋል ማለት ነው። በእንደዛ እንዳለ እንግዲህ እስኪ እናንተም የወንዶችን እናውራ በማለት እንግዲህ የሀኒ ባለቤትም ኪራን አንዳንድ ነገሮች ሲመክረውም ነበረ። ጽናትንም ተመልክቶ ብዙ ጥያቄዎችንም ሲጠይቀው አንዳንድ ጥያቄዎችንም እየጠየቀው ሲመልስም ነበረ ኪራ። በዛ ውስጥ ግን አጠቃላይ ጠቅልል አድርጎ አንተ ለጽናት ታስፈልጋታለህ፣ ጽናትም ለአንተ ታስፈልግሃለች በማለት እንግዲህ አስጠንቅቆና አስረግጦት እንግዲህ ይመክረዋል ማለት ነው። በዛ መሀል ግን ጽናትዬ ቁጭ ብላ ጽናትዬ የአንድነትን የሆነ ፎቶ ወርቆ ታገኝና ብድግ አድርጋ ስታየው፣ ፎቶ ነው መታወቂያ ነው እና ማስረሻ ይላል ስሟ አንድነት እዚህ ጋር ማስረሻ። ስለዚህ አንድነት ሳይሆን ስሟ ማስረሻ ነው በማለት እንግዲህ ሀኒ ያንን መታወቂያ ትይዝና ወደ ሰኒ ጋር ትሄዳለች። ሰኒዬን ታገኛት እና ውይ እኔ እኮ ትልቁ ቤት መስለሽኝ፣ በማለት የሄደችበትን ጉዳዩ ስታማክራት ስትነግራት ነበረ። ሳኒም እንግዲህ ይሄ ነገር ሁለት ነገር ያመላክተኛል። አንድ ወይ ስሟን አልወደደችውም በማለት በመታወቂያው ዙሪያ ብዙ ነገር አሰቡና አወሩ። ከቤቲ ጋርም ሪሌሽን ሊኖራት ይችላል ምክንያቱም ቤት የተጨውባታለች፣ በጣም ትጣላታለች ስትልም ነበረ። ጽናት እዬ ማለት ነው። ስለዚህ እስኪ አንዳንድ ነገሮች መፈተሽ አለብን፣ ወደ ቤት እንሂድ በማለት ተያይዘ ወደ ቤት መጡ። በሌላ በኩል እንግዲህ ምሩና ናሆም እየም ውጭ ነበሩ። ይህ ቦታ ኮ ያስታውሰኛል። አንተ አንተ እኔን አታስታውሰኝም እንዴ? ሲባባሉም ነበረ። እንግዲህ እና አሁንም ቆይ፣ አንቺ ግን ምን እኔን ያልወደድሽው እውነትም ግን የኔን ፍቅር አላምን ብለሽ ነው እንዴ ይላትም ነበረ። አይ እኔ እኮ እንደዛ ሳይሆን ለአንተ ብዬ ነው ስትለውም ነበር። በቃ እንደውም ትዛት ታስቢኝ፣ እንደውም በቃ ከሚያምኝ ሲላትም ነበረ። በእንደዛ እንዳለ ወደ ቤት ተመልሰው ምሩዬ ምግብ መመገብ እንደምትፈልግ እና መድኃኒቷን መውሰድ እንዳለባት ከአንድነት ጋር ሲያወሩ ነበረ። ከዛ አንድነትም አንዳንድ ነገሮችን እንግዲህ ውስጧ በጣም ስለተከፋ ስላዝነች ለምሩ ስታወራት ነበረ ማለት ነው። በሌላ በኩልም ደግሞ ለኪራ ያለውን እውነታ ተናግሬ መገላገል አለብኝ፣ ተናግሬ ደግሞ ልጄንስ ብትገልብኝ ስትልም ነበረ። ብቻ በጣም ትልቅ ውጥረት ውስጥ ነው ያለችው አንድነት። እናም በእንደዛ እንዳለ እንግዲህ ጽናት እና ሰኒ መተው ሲፈታትሹ ነበር፣ ነገር ግን ምንም አይነት ነገር አላገኙም ማለት ነው። በዛ ውስጥ እንግዲህ ምሩዬና አንድነትም ማውራት እንዳለባቸው ሳሎነይ ስትላትም ነበር። በዛ መሃል ግን ከኪራ ጋር ተገናኝተው ያለውን ነገር በሙሉ ነግራ እንግዲህ ወደ ኪችን ስትመለስ ጽናት ታገኛታለች። ምኑነሽ ነው ኪራ የሚጮኽብሽ? ምኑነሽ ነው ስታለቃቅሸስ የነበረው ስትላትም ነበረ። ኪራም ተከትሏት መቶ ነበረ። ሰርቃኝ ነው ሲልም ነበረ ኪራ። አንድነትም ብር፣ ኪራ ደግሞ የእናቴን ወርቅ እያለ ያው ዘበራረቁ እና በዛ መሃል እንግዲህ ጽናት የሆነ የደበቋት ነገር እንዳለም ተረዳሽ ማለት ነው። በዛ መሃል ግን ወደ ክላስ ሄዶ ቤቲን ጋ ሲያወራ ነበረ እንዴት ነው የምትወጂኝ እኔ እንደዚህ እየጠላውሻ አንቺ ለምንድ ነው የምትወጂኝ ምናምን ነገር እያለ ሲጠይቃት ፍቅር ፍቅር ሲጫወቱ አይተናል ማለት ነው እኔ እንደሚመስለኝ ኪራ ለቤቲ ተንኮል ነገር አስቦላታል ጽናትን ውጪ ከህይወታችን በቃ ለእኔ ቤቲ ነች ህይወቴ ከእናቴ የቀጥል አሷ ነች ሲልም ነበረ ጽናትን በጣም ስትናደር ነበረ እንደውም በቃ ሰርፕራይዝ አላት ቀለበት አረግላት አለው ለቤቲ ሲልም ነበረ እናም እንግዲህ እኔ ብቻ ግን ኪራ የሆነ ተንኮል ያሰበው ነገር አለ። ጽናትን በጣም ተናዳ ስታለቅ ስትብሰከሰክ ነበረ። ናሆምም እንግዲህ ጽናትን አግኝቷት ለቤቲ እኮ ቀለበት ሊያደርግላት ነው ስትልም ስትናገር ነበረ። እና ለአሁኑም በጣም በጽናት መረበሽ እሱን ተረብሾ ሲያጽናናት ይገኛል። እባክን መጠጥ ጥሩ ነው፣ ቶሎ የለ እንዴ ስትናደዱ፣ እባክህ ውሰደኝ፣ እኔ መጠጥ መጠጣት አለብኝ ስትልም ነበር። አይ ላንቺ አይሆንም፣ እሱ ጥሩ አይደለም ሲላትም ነበር። በእንደዛ እንዳለ እንግዲህ የዛሬው ድራማ ኪራ እንግዲህ በሃርድ ሆኖ ነበረ ሲናገር የነበረው የምርም ግን ቤቲን ተንኮል አስቦላታል ብዬ ነው። ለቤቲ ሳይሆን ቀለበት የሚያደርገው ለጽናት ነው ብዬ ነው ማስበው። በእርግጠኝነት ግን በጣም ጠነከረባት፣ በጣም ጨከነባት። ጽናት ላይ ማለት ነው። እስኪ እንግዲህ ቀጣዩን ክፍል ያው በጉጉት እንጠብቃለን ማለት ነው። መጨረሻቸው ምን ይሆናል የሚባለውን ነገር፣ ቀለበቱ ለማን ነው የሚባለውን ነገር። ለዛሬ የነበረን ቆይታ ይሄን ይመስላል። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀብቲ ቲዩን አበረታቷት ማለት ነው። ውድና የተከበራችሁ ቤተሰብ ባይ ባይ። በቀጣይ እስክንገናኝ ቻው።